በመንግስት ተቋማት በየዓመቱ በቢሊዮን የሚቆጠር ገንዘብ ለንብረት ግዢ ወጪ ይደረጋል። ቋሚና ተንቀሳቃሽ ንብረቶች ብልሽት ሲገጥማቸው አውጥቶ በመጣል በአዲስ እንዲተኩ ሲደረግ ቆይቷል። የአዲስ አበባ ከተማ ንብረት አስተዳደር ባለሥልጣን በየጊዜው የሚባክነውን የመንግስት ቋሚና ተንቀሳቃሽ ንብረት በአግባቡ ለማስተዳደርና ለመቆጣጠር የተቋቋመ የመንግስት ተቋም ነው። ንብረት አስተዳደር ባለስልጣን ቀደም ሲል በሕንፃና ንብረት አስተዳደር በሚል በፋይናንስ ቢሮ ስር የነበረ ተቋም ነው። በኋላ ራሱን ችሎ የንብረት አስተዳደር በሚል ስያሜ የወጣና በአጠቃላይ መጀመሪያ ለፋይናንስ ቢሮ የነበረው መዋቅር ተቀይሮ ለከንቲባ ጽሕፈት ቤት ተጠሪነቱ ሆኖ የተደራጀ ተቋም ነው። እኛ የምናስተዳድረው መንግስታዊ ተቋማት ውስጥ ያሉትን ንብረቶች ለታለመላቸው ዓላማ እንዲውሉ የማድረግ ስራና አገልግሎትን በተሻለ መልኩ እንዲሰጡ ነው የምንሰራባቸው። እንደ ከተማ አስተዳደር ግዢ ከሚፈጸምባቸው አንዱ ለአገልግሎት የሚውሉ ንብረቶች ናቸው። እነዚህ ንብረቶች በመንግስታዊ ተቋማት ውስጥ አገልግሎት የሚሰጥባቸው ናቸው። እነዚህ ፈርኒቸሮች ሊሆኑ ይችላሉ፣ ኤሌክትሮኒክስ ሊሆኑ ይችላሉ፣ አላቂ ደግሞ የቢሮ እቃዎች ሊሆኑ ይችላሉ። እነዚህ ሁሉ በግዢ ስርዓት ውስጥ አልፎ የሚመጡና ያንን ደግሞ ተቀብለን እኛ የምናስተዳድር ንብረቶቻችን ናቸው ማለት ነው። የእኛ ጽፈት ቤታችን የመንግስት ንብረት አስተዳደር ነው። ንብረትን ነው የምናስተዳድረው። ንብረቶች ደግሞ ለታለመለት አላማ መዋል መቻል አለባቸው። ደህንነታቸው መጠበቅ አለበት። በአግባቡ መያዝ አለባቸው። ንብረት ማለት በየቤቱ ግለሰቦችም የሚጠቀሙበት ሂደት አለ። በአግባቡ ከተያያዘ ረጅም ዓመት የሚያገለግሉ ቋሚ ንብረቶች አሉ። በተመሳሳይ ወደ መንግስት ቤትን ብትጂ በአግባቡ ከተያያዘ ረጅም ዓመት ማገልገል ይችላል። ስለዚህ ልዩነቱ እንደ አያያዛችን የሚመጡ ክፍተቶችና ጥንካሬዎች ላይ መሰረት ያደረገ ነው የሚሆነው። የአዲስ አበባ ከተማ ንብረት አስተዳደር ባለሥልጣን በአያያዝና አጠቃቀም ጉድለት ሳቢያ ማገልገል ያለባቸውን ያህል ጊዜ ሳያገለግሉ ለብልሽት የሚዳረጉ ንብረቶችን ተገቢውን ያህል ጊዜ አገልግሎት እንዲሰጡ ለማስቻል የተበላሹ ንብረቶችን ጠግኖ መልሶ መጠቀም የሚያስችሉ የሙከራ ስራዎችን ጀምሯል። በጀት ይያዛል። በበጀት ደግሞ ግብአቶች፣ ንብረቶች ይገዛሉ። ከተገዙ በኋላ እንዴት ነው ተገልጋዩ ንብረቶችን በአግባቡ ይዞ እያስተዳደራቸው ያለው ከብክነት በጸዳ መንገድ አገልግሎታቸውን በሚጨምር መንገድ እንዴት ነው እያያዛቸው ያለው እያስተዳደረ ያለው የሚለውን በጥልቀት እየገመገም ነው የመጣንበት ሁኔታ ነው ያለው። ታለመለት አላማ እንዲውል ተጠግኖ መልሶ መጠቀም እንዲቻል ንቅናቄዎች አሉን። የተለያዩ ግንዛቤዎች እንፈጥራለን በተለያየ መድረክ ከአመራሩ ጀምሮ እስከ ሰራተኛው ተጠቃሚው ድረስ ግንዛቤዎችን እንፈጥራለን። እንደ ባለስልጣን መስሪያ ቤት እኛ የምናስተዳድራቸው ቋሚ ንብረቶቻችን ላይ ወስደን ካየን ኤሌክትሮኒክስም አለበት፣ ፈርኒቸርም አለበት። እነዚህ ላይ አገልግሎት የሚሰጡ እንዳለ ሆኖ ከጊዜ ብዛት ብልሽት የሚገጥማቸው ትኩረት ካለመስጠት አንጻር ደግሞ ብልሽት የገጠማቸውን ወርደን በማየት ድጋፍ በማድረግ በተለይ አዳዲስ ግዢ ከመግዛት ይልቅ ተጠግኖ መልሶ የመጠቀም ባህል ብናሳድግ ለዛ አዲስ ጊዜ የምናውለውን ገንዘብ ለሌላ ልማት ማዋል የሚቻልበት እድልም ስላለ በዚህ ጉዳይ ላይ ከማህበረሰባችን ጋር ከባለድርሻ አካላቶቻችን ጋር መግባባት ያስፈልጋል። ንብረቶችን ጠግኖ መልሶ የመጠቀም ስራን ለመጀመርና ባህል ለማድረግ ከክፍለ ከተሞች እስከ ወረዳ ባሉ አካላትና ተቋማት ሰፊ ውይይት ተካሂዶ መግባባት ላይ ተደርሷል። ከጊዜ ወደ ጊዜ ከባለድርሻ አካላት ጋር ባደረግነው ውይይቶች ከክፍለ ከተማ እስከ ወረዳ ድረስ ካሉ አመራሮች ጋር ካሉ ቡድን መሪዎች ጋር እና ባለሙያዎች ጋር በንብረት አያያዝ አጠቃቀምና አወጋገር ስርዓት ምን መሆን አለበት፣ ከብክነት በጸዳ መንገድ እንዴት ማስተዳደር አለብን የሚለውን በስፋት የተነጋገርንበት ሁኔታዎች አሉ። ስለዚህ የግድ የግን ንቅናቄ መድረኮችን በየደረጃው መፍጠር ተገቢ ስለነበረ ከየክፍለ ከተሞችና ማዕከላት ላይ ከተውጣጡ አካላቶች ይህ ንቅናቄ በዚህ ጉዳይ ላይ ባህል መደረግ አለበት። የቤታችን ጠግነን እንደምንጠቀመው ሁሉ ትኩረት ሰጥተን እንደምንይዘው ሁሉ በተመሳሳይ መንግስት ቤትም ትኩረት ተሰጥቶ ንብረቶች ከተያያዙ ለረጅም ጊዜ አገልግሎት መስጠት ይችላሉ። ስለዚህ ምን ማድረግ አለብን የሚል የምክክር መድረክ እስከ አንድ ሺ ሰው በተገኘበት ውይይት አድርገን ነበር። በከተማ ደረጃ የተጀመረው ንብረትን ጠግኖ መልሶ የመጠቀም ንቅናቄ በየአመቱ ለቢሮ አገልግሎት የሚውሉ ቋሚና ተንቀሳቃሽ ንብረት ለመግዛት ይወጣ የነበረውን በቢሊየን የሚቆጠር ገንዘብ ማስቀረት ተችሏል። ኤሌክትሮኒክስ መሳሪያዎች አብዛኛው ችግር አለ ማለት ነው። ይጠይቃሉ፣ ግዥ፣ ኮምፒውተር ይገዛልን፣ ላፕቶፕ ይገዛልን። እንደዚህ አይነት በጣም ብዙ ጥያቄዎች አሉና ሲታይ ተብላሽቷል ተብሎ የተቀመጡ ኤሌክትሮኒክሶችም በጣም በርካታ ናቸው። ደን እንደ ከተማ ንቅናቄው ተፈጠረ። ምንም አይነት ንብረት ዳምፕ ሆኖ እንዳይገኝ ማለት ነው። መወገድ ያለበት እንዲወገድ፣ በትክክለኛው መንገድ መልሰን መጠገን የምንችለውን ጠግን እንድንጠቀም ከከተማ ጀምሮ ንቅናቄዎች ተፈጠሩ። እኛም እንደ ክፍለ ከተማ ንቅናቄውን በደንብ አድርገን ሰራንበት። ግንዛቤ ነው መጀመሪያ ይፈጠር ነው። በእኛም በኩል ምንድን ነው ተጠግኖ ተግባር ላይ የሚውል ንብረት ካለ ለምሳሌ አዲስ ግዢ እንዳይፈጽም ተመሳሳይ ንብረት ላይ እናደርጋለን። ይህንን ከግዢ ኤጀንሲ ጋር ከፋይናንስ ቢሮ ጋር አብረን እንሰራለን ማለት ነው። በጣም መሰረታዊ ጉዳይ ነው። ብዙ ገንዘብ በዚህ በኩል ማዳን ተችሏል። በተሽከርካሪም ማዳን ተችሏል። በሚወገዱ ንብረቶች፣ ተንቀሳቃሽ ንብረቶች ረገድም እንደዚሁ ከፍተኛ ገንዘብ ማዳን ተችሏል። በንቅናቄው መሰረትም በየተቋማቱ ያሉትን የተበላሹ ንብረቶች ለመጠገን በቅድሚያ የሚጠገኑ ንብረቶች ልየታ ተከናውኗል። ወደ ስራ ከተገባ ውስጥ አንዱ ልየታ ነው። ለመጠገን ቀድሞ መለየት ያስፈልጋል። ቢጠገን አገልግሎት መስጠት የሚችል ችግር ያለበት ከሆነ ደግሞ መወገድ ያለበት ላይ በሙያይ በአይሲቲ ባለሙያ፣ በተለይ ኤሌክትሮኒክስ ከሆነ በአይሲቲ ባለሙያዎች ኤሌክትሮኒክስ መለየት ስለነበረበት ባሉን ተቋማቶች ላይ ተጠግኖ አገልግሎት መስጠት የሚችሉትን በጣም በጥብቅ ዲሲፕሊን፣ በጥንቃቄ የመለየት ስራ ተሰርቶ ከአራት ሺህ በላይ ኤሌክትሮኒክሶችን ለይተን እዚህ ውስጥ ላፕቶፕ ሊሆን ይችላል፣ ታብሌት ሊሆን ይችላል፣ ዲስክቶፕ ሊሆን ይችላል፣ የተለያዩ ፎቶኮፒ ማሽን ሊሆን ይችላል፣ መጠረዣዎችም ሊሆኑ ይችላሉ። ይህንን በየተቋማቶቹ በመለየት በየአይተም በመለየት ለኢኖቬሽንና ቴክኖሎጂ ልማት ቢሮ በመላክ እነሱም ጋር በመቀናጀት በዚህ ጉዳይ ላይ ይቻላል መጠገን ይቻላል በሚል አንድ ዙር ተሄዶበታል። በትንሽ ብልሽት የሚሆነው፣ በከባድ ብልሽት ተበላሽተው ያሉ ኤሌክትሮኒክስ መሳሪያዎች ለአብነት ያክል ለኮምፒውተር ፕሪንተር፣ ፎቶኮፒ ማሽን እና ሌሎችም የኤሌክትሮኒክስ መሳሪያዎች እንለያለን ማለት ነው በጋራ ከለየን በኋላ በመደበኛ ምንሰራው እንዳለ ሆኖ ኮሚቴ አዋቅረን ደግሞ በየጊዜው በ15 ቀንም በወርም በሩብ ዓመትም እንደዚሁ እንጠገናለን ማለት ነው። ሀገር ያላትን ውስን ሀብት በአግባቡ ለመጠቀምና ንብረቶችን ከአላስፈላጊ ብክነት ለመጠበቅ የሚጠገኑና የሚወገዱ ንብረቶች ልየታ ከተከናወነ በኋላ ከኢኖቬሽን ቴክኖሎጂ ቢሮ ጋር በመቀናጀት የተሳካ የጥገና ስራ መስራት ተቻለ። ተሰጠን ተግባር አንዱ የቴክኖሎጂ እቃዎችን ጥገና እና ማስወገድ ስለሆነ ከንብረት አስተዳደር ባለሥልጣን ጋር በመተባበር በ346 ተቋማትን ለይተን እነዛ ውስጥ ደግሞ አራት ሺህ ስድስት መቶ አካባቢ እቃዎችን ለየን እና እነዛን እቃዎች መወገድ ያለባቸው፣ መጠገን የሚችሉ፣ ለመጠገን ደግሞ መለዋወጫ የሚፈልጉ ብለን አይደንቲፋይ አረግ ለየናቸው። ከዛ ከለየን በኋላ ወደ ጥገና ለመግባት ነው ታርጌታችን የነበረው። ኢኖቬሽን የወርክሾፕ ሴንተር አለ ከዛ ወርክሾፕ ሴንተር ነው። ንብረቶች አንድ ቦታ ላይ ሆነው እንዲጠገኑ የምናደርገው መጀመሪያ ያደረግነው ምንድን ነው የሚጠገኑ ንብረቶችን የመለየት ስራ ነው የሰራ ነው። ኤሌክትሮኒክስ የሚጠገኑ ከክፍለ ከተማ እስከ ወረዳ በተመሳሳይ ደግሞ ፈርኒቸር የሚጠገኑትን ለየን። ከለየን በኋላ እነዚህ ንብረቶች ባሉበት እንዲጠገኑ እንደገና ደግሞ ከኢኖቬሽን እና ቴክኖሎጂ ጽህፈት ቤት ጋር በመቀናጀት በአንድ ወርክሾፕ ውስጥ ተቀምጠው እንዲጠገኑ የማድረግ ስራዎችን የሰራንበት ሁኔታ ለ ማለት ነው። ቅንጅታዊ አሰራሮች አሉ። ከተለያዩ ሴክተሮች ጋር በቅንጅት የምንሰራቸው ስራዎች አሉ። ከዛ መካከል አንዱ የኢኖቬሽን ቢሮ ነው እና በጣም ቀና ናቸው። የኢኖቬሽን ቢሮ ኃላፊ ጋር በጋራ ሆነን በመስራት አቅደን ነው የተንቀሳቀስ ነው የራሳቸውን የሰው ኃይል በማሰማራት አይሲቲ ባለሙያዎችን በቡድን በሙድድ በማድረግ ባሉት በተለዩ ተቋማቶች ላይ በማሰማራት ቅድም ያልኳቸውን ከአራት ሺ በላይ ያልኳቸውን ኤሌክትሮኒክስ ልየታ በማድረግ ያው በተራ በተራ ስለሆነ ጥገናው የሚደረገው በዛ መሰረት የጥገና ስርአቱ ተካሄደ ማለት ነው። እዚህ ስራ ላይ አንደኛው የተጠቀምነው የራሳችንን ባለሙያዎች ነው። በተመሳሳይ የተወሰኑትን ደግሞ አውትሶርስ አድርገናል። ለሌላው የግሉ ሴክተር እንዲሰራ እየሰጠናቸዋሉ። የሚወገዱ እቃዎችንም እንዲወገዱ አድርገናል። ይሄ ጥሩ መስተጋበር ይፈጥራል። የግሉ ሴክተርም ስቲል የግሉ ሴክተርም አሁንም ከኛ ጋር የሚሰራ ከመንግስት ጋር አብሮ የሚሰራ እንዲሆን አድርገናል። ንብረቶች ተጠግነው መልሰው ጥቅም ላይ በመዋላቸው በየተቋማቱ በየደረጃው በሚሊዮን የሚቆጠር ግዢ ቢፈጸም ሊወጣ የሚችለውን ገንዘብ ማዳን ተችሏል። እነዚህ የተጠገኑ ንብረቶች ኢቨን ለሰሪ እንኳን በኢኖቬሽን በኩል ይጠገን ተብሎ የውጭ አካል ቢጠግንልን ኖሮ የሚወጣ ወጪ ወደ አንድ ሚሊዮን አምስት መቶ ሺ ነበረ። በዛ ሳይድ ስዊድናል እንደኛ ደግሞ ግዢ ይገዛ የሚለውን ጥያቄ ያስቆምንበት ይሄ መልሰን መጠቀም በመቻላችን ከዘጠኝ ሚሊዮን በላይ ሀብት አድነናል ማለት ነው። እንደ ክፍለ ከተማ በክፍለ ከተማችን ያሉት ወደ 34 ጽህፈት ቤቶች በኢኖቬሽንና ቴክኖሎጂ ልማት ጽህፈት ቤት ባለሙያዎች ጥገናው ይከናወናል። የትምህርት ቤት ሀይ ስኩል እና የሀይ ስኩልና ጤና ጣቢያን ጨምሮ እኛ ክትትልና ድጋፍ እናደርጋለን ማለት ነው። በዚህ ኤሌክትሮኒክስ ጥገና ውስጥ በጣም የተሻለ እንቅስቃሴ ያደረጉት ነፋስ ስልክ ላፍቶ ክፍለ ከተማ መውሰድ ይቻላል። ከ9 ሚሊዮን ብር በላይ ሀብት ማዳን የቻለበት ተወስዶ ይቻላል ና እዛው ሳለ እዛ ያለው የአይሲቲ ባለሙያ ከንብረት ጽህፈት ቤት ጋራ በጋራ በመቀናጀት ሰርተዋል። የስራ ባህልም የበለጠ እንዲጠናከር ተቀናጅቶ መስራት እንደሚቻል፣ ውጤት ማምጣት እንደሚቻልም ጥሩ የእውቀት ሽግግርም ያሳዩበት ነው። የካ ክፍለ ከተማም ላይ ከሁለት ሚሊዮን ብር በላይ ሀብት ማዳን የተቻለበት ነው። እዛው በቅንጅት ከአይሲቲ ጽህፈት ቤት ጋር ተቀናጅቶ የሰሩ ናቸው። እነዚህ አሁን ተጠገኑ የተባሉትም ስራ ላይ የዋሉ አገልግሎት እየሰጡ ያሉ መሆኑንም አይተናል። ከክፍለ ከተማ እስከ ወረዳ 422 ንብረቶችን ለይተናል። እነዚህ 422 ንብረቶችን ከለየን በኋላ ቅድም እንዳስቀመጥኩት ከኢኖቬሽንና ቴክኖሎጂ ጽህፈት ቤት ጋር በመቀናጀት የክፍለ ከተማ የኢኖቬሽንና ቴክኖሎጂ ልማት ጽፈትህ ቤት ባለሙያዎችን በመጠቀም በተመሳሳይ ደግሞ ወረዳ ላይ ያሉ የአይቲ ባለሙያዎችን በመጠቀም የመንግስት ወጭን ንብረትን ጠግኖ በመጠቀም ማዳን የቻልንበት ሁኔታዎች እንዳሉ ማሳየት ይቻላል። በየካ ክፍለ ከተማ የመንግስት ንብረት አስተዳደር ጽፈትህ ቤት ባሉን በሁሉም ፑሎች ውስጥ ንብረቶችን ጠግኖ የመጠቀም ባህል እያዳበረን መጥተናል። ከዛ ተነስተንም እዚህ በዚህኛው ይሄ ስራ አስኪያጅ ፑል ነው፣ አንዱ ፑል ነው። በዚህ በስራ አስኪያጅ ፑል ውስጥ አሁን የምትመለከቷቸው ንብረቶች በአብዛኞቹ ተጠግነው አገልግሎት ለመስጠት የተዘጋጁ ንብረቶች ናቸው። ስለዚህ እነዚህን አገልግሎት የሚሰጡ ንብረቶች በቀጣይ በየክፍሉ እየተሰራጩ ሌሎች እንዲጠቀሙባቸው ለማድረግ የተዘጋጁ ንብረቶች ናቸው። እነዚህ እዚህ ጋር ያሉት ተሰርተው ያለቁና ወደ ቢሮ ለአገልግሎት የሚሰራጩ ንብረቶች ናቸው። መልሶ መጠቀምም ስንል በጣም ጥቅም የማይሰጡትን እነሱን ስኩዌር ፓርታቸውን በመጠቀም መለዋወጫ አድርገን በመጠቀም እነዚህኞቹ ላይ በመተካት እንዲሰሩ እናደርግና እነዛ ግን በአጠቃላይ ንብረቶቹ በማውስወገድ ሂደት እንዲወገዱ የሚደረጉ ናቸው። እዚህ ጋ ደግሞ የምትመለከቷቸው ንብረቶች ስኩዌር ፓርታቸው ወጥቶ ለሌሎች መጠገኛ ከተጠቀምናቸው በኋላ ለመወገድ የተዘጋጁ ናቸው ማለት ነው። እነዚህ ምንም አገልግሎት የማይሰጡ በቀጣይ መወገድ አለባቸው ብለን ለይተን ያስቀመጥናቸው ንብረቶች ናቸው። በተቋማት ደረጃ በየአመቱ ቢያንስ ሁለት ጊዜ በአመት የጥገና አገልግሎት ይደረጋል። ይሄ ኮሌጅ እንደ ሌሎቹ ተቋማት አይደለም። ቴክኒክ እና ሙያ ኮሌጅ ነው ከነስሙ እና ቴክኒክ እና ሙያ ኮሌጅ ውስጥ ያሉት በኤሌክትሮኒክስ ትምህርት አገልግሎት ይሰጣል። እዛው ውስጥ ባለሙያዎች ናቸው መምህራን ራሳቸው። እኛ በስም መምህራን ሳይሆን አሰልጣኞች ነው የምንላቸው፣ እና አሰልጣኞች ራሳቸው ይጠግናሉ። ፕራክቲካሊም ስራዎቹ ተማሪዎችንም እያሰለጠኑ ነው የሚያስተምሩት። ከኮሌጆቻችን ውስጥ የካ ኢንዱስትሪያል ኮሌጅም በዚህ ውስጥ ከአንድ ሚሊዮን ብር በላይ ሀብት ማዳን የቻለበትና ወዲያው ወደ ስልጠና ያስገባበትንም በተጨባጭ የታየበት ነው ማለት ነው። ኤሌክትሮኒክስ ማቴሪያል አኳያ ወደ አንድ ነጥብ አንድ ወይ ደግሞ አንድ ሚሊዮን አንድ መቶ ሰማንያ አራት ሺ ብር በላይ ነበረ ሴቭ ማድረግ የተቻለው ማዳን የተቻለው የመንግስት ንብረት የጥገና ስራው መጀመር ለሌሎች ተቋማት መነሳሳትን የፈጠረና ለየተቋማቱም የእውቀት ሽግግር የተደረገበት ሲሆን ቀጣይ ስራዎችን ለመስራትም ማንቂያ የሆነ ተግባር ተከናውኗል። የእውቀት ሽግግር ነው። ኢቨን አሁንኛ ከሌላው ከሚሰራው እነሱ ለምሳሌ አሁን እንደ ልምድ ቀምረውታል፣ ይይዘውታል ማለት ነው። ወደ ሌላም ይሰፋል አሁን በየሴክተሩ ያው ጥገና ስለሆነ የሚደረገው ለጥገና ባለሙያዎች ሌላውን ለሚሰሩትም ማለት ነው፣ እንዲህ በተሞክሮውን ለማስፋት ኢኖቬሽን እየቀመረው ነው ያለው ማለት ነው። ሌላ አዲስ እንትን የሆነው ለምሳሌ የጥገና ማዕከል ከፍተናል። ከዚህ ቀደም ያልነበረ ነገር ነው። አሁን ግን ትልቅ የጥገና ማዕከሉን ከፍተናል። ኢቨን የግላቸውን ራሱ ሲበላሽ ማቴሪያል እና ላፕቶፕ ምናምን ወስዶ ያስጠግናሉ ባለሙያዎች፣ አለም የመንግስት ንብረት ማለት ነው እርሾ ነበር። ከዚህ በፊት ልደታ ክፍለ ከተማ፣ ቂርቆስ ክፍለ ከተማ ክብርት ከንቲባችን በሚመሩበት ጊዜ በሚደግፉበት ጊዜ ክፍለ ከተሞችን በነበረ ጊዜ አይሳይተዋል መስራት እንደሚቻል ያም ተሞክሮ እያደገ እያደገ ተቋማቶች መካከል ጥሩ መነሳሳትን የፈጠረበትና ተቋማቶችም የወርክሾፕም ጭምር ከፍተው በዛ ልክ ባለሙያዎችም እንዲያዩ ያደረገበትና የእውቀት ሽግግርም ጭምር ያመጣ ነው። ይህ ማለት በራስ አቅም ነው እየተጠገነ ያለው የራስን እውቀት የሚያሳድጉበትና የስራ መስተጋብሩንም ያጠናከረበትና በክፍለ ከተሞች መካከል መልካም ውድድር እየፈጠረ እንደሆነ ታይቷል። ተጠግነው መልሰው ጥቅም ላይ መዋል የማይችሉ ንብረቶችን ለይቶ ማስወገድ በመቻሉም ገቢ ማግኘት እንደሚቻል ታይቷል። ማያገለግል ከሆነ ማይጠቅም ከሆነ ተወግዶ በጥሬ ገንዘብ የልማትን የምንሰራበትን እድል ይፈጥራል። ሁለተኛ ደግሞ ከተማችን ስማርት እየሆነች ነው፣ ተወዳዳሪ እየሆነች ነው እና ያን የሚመጥን የቢሮ አገልግሎት አካባቢዎቻችንም በዛ ልክ መኪድ ስላለበት ያለ አግባብ የተከማቹ ንብረቶችም መነሳት መቻል አለበት። ስለዚህ ተቋማቶች በዚህ ዙሪያ ላይ ሞዴል መሆን ስላለባቸው ይሄ ንቅናቄ ቀጣይነት ያለውና አዲስ ለውጥ ይዞ የሚመጣ ስራ እንደሆነ በቀጣይነት ይሄንን ይዘናል ማለት ነው። ሊጠገኑ የማይችሉትን በጣም ዳሜጅ የሆኑትን ደግሞ ያው መንግስት ገቢ ማግኘት አለበት፣ ገቢ ማግኛም ናቸው። በአሰራሩ መሰረት እንዲወገዱ ይደረጋል ማለት ነው። ተጠግኖ አገልግሎት የማይሰጥንም እየለየን የማስወገድ ስራ በራስ አቅም የሚወገደውን በራስ አቅም እንዲወገድ፣ ንብረት ማስወገድ አገልግሎት ተቋም መወገድ ያለባቸውንም እንዲወገድ ያደረግንበት ሁኔታዎች አሉ። ስለዚህ በአጠቃላይ ከማስወገድ አቅማችን ራሱ በራስ አቅምም ሆነ በኤጀንሲ እንዲወገድ በማድረግ በኩል እስከ 13 ሚሊዮን የሚደርሱ አገልግሎት የማይሰጡ ንብረቶች እንዲወገዱ ያደረግንበት ሁኔታዎች አሉ። የማስወገድ አገልግሎት የመንግስት ግዢና ማስወገድ አገልግሎት የተሰጠው የስልጣን ገደብ አለው። ከ500 ሺ ብር በላይ የሆኑትን ዋጋ ተመን ያላቸውን ብረቶች፣ ኤሌክትሮኒክስ፣ ቁጥር አጭ የሆኑ ብረታ ብረቶችን፣ ቻርኪዎችን ያስወግዳል ማለት ነው። ከዚህም ተቋም ጋር በጣም ተቀናጅተን ብዙ ተግባራቶችን ሰርተናል። አገልግሎት የማይሰጡ ኤሌክትሮኒክሶች እንኳን ካሉ በዚህ 2017 ዓ ም 34 ተቋማቶች ልከውላቸው በእነሱ አማካይነት በኩል ከ900 ሺ ብር በላይ በማስወገድ በጥሬ ገንዘብ ለመንግስት ሀብት ገቢ አስገኝቷል ማለት ነው። ከቅርብ ጊዜ ወዲህ ተጠናክሮ የቀጠለው ከተሞችን ለነዋሪዎች ምቹ የማድረግ ስራ ንብረትን በአግባቡ በመያዝ ስማርት ሲቲን እንገንባ በሚል መርህ የተጀመረው ንቅናቄ አንዱ አካል ነው። መልሶ መጠቀም ብቻ ሳይሆን ውብና ማራኪ የሆኑ ኤንቫይሮንመንት መፈጠር አለበት። ያ ማለት ንብረቶቻችን በተገቢው መንገድ ተይዘው በመቀመጥ የሚገባቸው አግባብ ተይዘው ምች የሆነ ኤንቫይሮንመንት መፍጠር መቻል አለብን ማለት ነው። ያው ለስማርት ሲቲ ገንባታው አንዱ አስተዋጽኦ ተቋም ነው። ኢኖቬሽንና ቴክኖሎጂ ልማት ቢሮ ጋር ስማርት ሲቲ ሴክሽን አለ። ከእነሱ ጋር አብረን በተቀናጀ መንገድ ነው ኮንሰፕት የምንመራው ማለት ነው። ስለዚህ የንብረት አያያዙ አጠቃላይ ስርዓቱ በቢሮም ውስጥ በቅጥር ግቢም ውስጥ እንዱ ከከተማው አጠቃላይ ደግሞ ካለው ጋር በተሰናሰለ መልኩ አብረን የምንሰራበት አንዱ ምክንያት ይሄ ነው። ብልሽት የገጠማቸው ንብረቶችን ጠግኖ በመጠቀም ጥቅም ላይ ሊውሉ የማይችሉትን ደግሞ በተገቢው መንገድ በማስወገድ አሊያም ለሚያስፈልገው ተቋም በማስተላለፍ ምቹ የስራ አካባቢን መፍጠር ተችሏል። ክምችት ካለባቸው ተቋማቶች ወስደን ካየን ምቹ የስራ አካባቢ ነው የሚፈጥረው። ያ የነበረው በንብረት ቦታ የያዘው አካባቢ ለአይንም ሳቢ ይሆናል። ጤናማ የሆነ አገልግሎትም ለመስጠት የበለጠ ያግዛል ማለት ነው። እዛ የተቀመጠ ቦታ ደግሞ ለሌላ አገልግሎት መስጫ ማዕከልም ያገለግላል እና ብዙ ነገር በውስጡ የያዘ እንደሆነ ይወሰዳል። በማስተላለፍ ደግሞ ጉለት ወዳለባቸው ተቋማቶች ደግሞ መስጠትም እንደሚቻል ስለ ማስወገድ ውስጥ አንዱ ተግባር ስለሆነ ማስተላለፍም አንዱ የማስወገዳ ስርዓት ስለሆነ በስጦታ መስጠት አንዱ የማስወገዳ ስርዓት ስለሆነ በዚህ በኩል ሁሉም የየራሱን ርብርብ ማድረግ ያስፈልጋል። ከኤሌክትሮኒክስ በተጨማሪ በቢሮ ውስጥና ውጭ ያሉ ወንበሮች፣ ጠረጴዛዎችና ሶፋዎችን ጠግኖ መልሶ መጠቀም የሚያስችሉ እንቅስቃሴዎች ተጀምረዋል። ሁለተኛ ላይ ያለው ፈርኒቸር ነው። ፈርኒቸርም ያው ቋሚ ንብረታችን ነው። አገልግሎት የሚሰጥበት ነው። በቀላሉ የተሰበሩ የወደቁ በየስቶሩ በየጓሮ የተቀመጡ አሉ። ግን ቢጠገን አገልግሎት መስጠት የሚችል ቀድሞ መለየት ስለነበረብን እሱም ከሶስት ሺ በላይ በተላከለን ተቋማቶች ወስደን ለስራና ክህሎት ቢሮ አሳውቀናል ማለት ነው። የእነሱም ደግሞ በውስጥ አቅም መስራት ይቻላል። ለአብነት የቴክኒክና ሙያ ኮሌጆቻችን መስራት ይችላሉ፣ ተልኮላቸዋል። በቀጣይ ደግሞ እነዚህ የቢሮ መገልገያ ቁሳቁሶችንም ደግሞ ጥገና የምናስቀጥለው የሚሆነው ማለት ነው። በየተቋማቱ የተከማቹ ንብረቶች ተለይተው በቀጣይ ሁለተኛ ዙር የጥገና ስራዎችን አጠናክሮ ለመቀጠል የልየታ ስራዎች ተካሂደዋል። የተከማቸ ንብረት ያላቸው ተቋማቶችን ለይተናል። ወደ 18 የሚሆኑ ሰፋፊ ክምችት ያላቸው ንብረቶችን ያላቸውን በመስክ ምልከታ በአካል በመወያየት እነዚህ የተከማቹ ንብረቶች ተወስዶ ሲታይ አንዳንዱ ተጠግነው መልሶ መጠቀም የሚችሉ መሆናቸው ታይቷል። ስለዚህ ይሄ ባህል መደረግ አለበት ብለን ስናነሳ አሁንም ማሳያዎቹ እንዳሉ ያሳያል ማለት ነው። ጠግነን መልሰን ብንጠቀም ሌላ ግዢ እንዳይፈጸም የሚያስችሉ እድሎቻችን አለ። ከነዚህ ከ18ቱ የሦስቱ ተቋማቶች እንኳን ተወስዶ ብታይ ወደ 700 ኤሌክትሮኒክስ ጠግነን መልሰን መጠቀም እንደምንችል በአሁኑ ደግሞ የደረስንባቸዋሉ በልየታ ደረጃ ነው። ቀጣይ እነዚህ ደግሞ ተጠግነው ወደ አገልግሎት የሚውሉበት ሂደት አለ። የአዲስ አበባ ከተማ የመንግስት ንብረት አስተዳደር ባለስልጣን ከኢኖቬሽን ቴክኖሎጂ ቢሮ ጋር በመተባበር ንብረትን በአግባቡ ለማስተዳደርና ከብክነት ለማዳን የሚያስችል አሴት ማኔጅመንት ኢንፎርሜሽን ሲስተም የተሰኘ የመንግስት ንብረቶችን በአንድ እቋት መመዝገብና ማስተዳደር የሚያስችል ሶፍትዌር አበልጽጎ ስራ ላይ አውሏል። አዲስ የንብረትን ከብክነት ለማዳን የሶፍትዌር የማበልፀግ ስራ በከተማው ኢኖቬሽን እና ቴክኖሎጂ ቢሮ ከመንግስት ንብረት አስተዳደር ባለስልጣን ጋር በመቀናጀት የበለጸገውን ሶፍትዌር ንብረትን የማስገባት፣ ዳታ የመሰብሰብ፣ የማስገባት ስራ እየተሰራ ስለነበረ እሱ ተጠናክሮ እንዲሄድ የማድረግ ስራ እንዲሰሩ እያደረግን ነው ያለን ኢኖቬሽን እና ቴክኖሎጂ ልማት ቢሮ ጋር ያደረግነው ትስስርና ወደዚህ ጉዳይ በውስጥ አቅም አሴት ማኔጅመንት ኢንፎርሜሽን ሲስተም ብለን ስንሰራ ከንብረቶችንም እንዴት ማኔጅ ማድረግ እንደሚቻል። ንብረት ማለት እንግዲህ በኦፊስ ውስጥ ያለ ብቻ አይደለም። በቅጥር ግቢ ውስጥ ሁሉ ተዝረክርኮ ምናን የወደቀ መኪና ያረጀ ምናምን፣ ይሄን ሁሉ ስርዓት ስርዓት የማስያዝ ተግባራትን ስናከናውን ነው የቆየ ነው እንደ ተቋም ማለት ነው ይሄ። ከተማውን ስማርት ከማድረግ አንጻር አብሮ ተሰናስሎ የሚታይ ጉዳይ ነው። በህግ ካለው ስራችን በተጨማሪ ዋና ትኩረት አድርገን የምንሰራው ከባለድርሻ አካላት ጋር ውይይትና የምክክር መድረኮች አሉ፣ በጣም ተከታታይ የሆኑ ምክንያቱም ግንዛቤ ያስፈልጋል። ጽንሰ ሀሳቡ መገንዘብ ያስፈልጋል። አጠቃላይ መሻሻላችን የጋራ መሻሻል ነው አይደል? የማህበረሰብ ልማት መንግስት እየመራ ያለው ሶ እዚህ ላይ የእያንዳንዳችን አስተዋጽኦ ያለውን አንድምታ መረዳት ያስፈልጋል። የጋራ ግንዛቤ መፍጠር ካልተቻለ ስራውንም ማቀናጀት እኳ አይቻልም። ድካም ነው የሚሆኑ። ይህንን ለመፍታት ለውጥም የታየበት ዋናው ምክንያት በምክክር በውይይት የታገዘ በመሆኑ በነገራችን ላይ በእኛ ተቋም ከወረዳ ጀምረን በክፍለ ከተማ በሴክተር መስሪያ ቤቶች ከምክር ቤት ከአስፈጻሚ አካላት አጠቃላይ ከአመራሮች ጋር ተከታታይ ውይይት እናደርጋለን። ይህን ጉዳይ በሚመለከት በተለይ በታችኛ አርከን ከሴክተር በታች ባሉት ለህዝብ በጣም ቅርብ በሆኑት በክፍለ ከተማና በወረዳ ደረጃ ካሉ አመራሮች የምክር ቤትም ኃላፊዎች ጋ የምናደርገው ውይይት ደግሞ ለእነሱም ተጨማሪ ሚሽን በመስጠት ለህዝብ ተደራሽ ስለሆኑ ደግሞ ህዝቡንም በማወያየት ረገድ ደግሞ ስራ እንዲሰሩ ሁሉ ሚሽን በመቀየር ሁሉ የታገዘ ነው እና ሰፊ ስራ እየተሰራ ነው። በዚህ ረገድ የንብረት አስተዳደርና በአግባቡ የመጠቀም ጉዳይ የሁሉም ድርሻ እንደመሆኑ ይህንን ግንዛቤ ለመፍጠርና የጋራ አረዳድ እንዲኖር ለማድረግ ከዛም አልፎ የመንግስትን ንብረት እንደ ግል ንብረት ብልሽት ሲያጋጥም በአግባቡ ጠግኖ መጠቀም ባህል ሊዳብር ይገባል።